አልፈቅድለትም ማንም ሩት ስዘቀዘቅ ማለት አልፈልግም የቀረ ይቀራል እንጂ ገባሽ አይደለ ቲጂ እየተሳደበች ነው አፈር ድ ማሰላት ደምነ ማሰላያለቻቸውናጂ ራትጂ ቲጂ ናት አንድ ሰው ናት ቲጂ መናገር ትችላላችሁ ቲጂ ካጠፋች አብርሃም ሩትን አይመለከታቸውም እጅግ አሳሳቢ ደረጃ የደረሰውን ጉዳይ ነው ይዤላችሁ የመጣሁት የአብርሽና የሩታ ጉዳይ በተለይ ደግሞ አድናቂዎቻቸው ላይ መከፋፈልን ፈጥሮ ትልቅ ጦርነትን በቲክቶክ ተከፍቷል። ይኸውም በቪዲዮ መግቢያ እንደሰማችሁት እንደተመለከታችሁት የአብርሽ ደጋፊ ነን ያሉ ሩታን ሲናገሩ፣ የሩታ ደጋፊ ነን ደሞ ያሉ አብርሽን ሲናገሩ ተመልክተናል። ከዛም አልፎ ጓደኛሞች የቅርብ ሰዎች ሁሉ በአብርሽና ሩታ ጉዳይ መካከል ልዩነት ተፈጥሮባቸው እርስ በርስ እየተዛዛቱም እንደሚገኙ መረጃዎቹ በውስጥ ተልኮልኛል። ሁሉንም በዝርዝር አስረዳችኋለሁ። እጅግ ከባድ ነገርም ተፈጥሯል። በተለይ ባረብ አገር የሚገኙ አንዳንድ እህቶቻችን አብርሽና ሩታ ባሉበት ሁኔታ የማይሆን ሁኔታ ውስጥ ገብተዋል። ሙሉም በዝርዝር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን! ውድ የተጋበራችሁ የቻናላችን ተከታዮች በያላችሁበት ሰላማችሁ ይብዛ። አዳዲስ በሆነ መረጃ ዛሬም ብቅ ብለናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉም በትህትና እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው አስደግ አስደናቂ ወደ ሆኑት መረጃዎቻችን እናልፋለን። እንግዲህ አብርሽና የሩታን ጉዳይ የሰሞነኛውን ያላየው ያልተመለከተው የለም። የአብርሽ የድሮ ፍቅረኛ ነኝ ያለች ግለሰብ ወደ ሚዲያውን በመምጣት አዲስ ትልቅ ጉዳይን ይዛ መታለች። ይኸውም ነፂ የምትባል ግለሰብ ነች የድሮ ፍቅረኛ የኖም ስትል ተሰምታለች። ብዙዎች ጉዳዩ ይህ ነገር የፈረደበት ፕራንክ ነው፣ የፈረደበት የዩቲዩብ ቪው ለማግኘት የሚደረግ ጥረት ነው በማለት ነፂን ሲናገሩ ተመልክተን ነበር። ይሁን እንጂ ወሬው እየሰፋ ሄዶ እሷም የድሮ ፎቶች እያወጣች ጉዳዩ እውነት መሆኑ ተሰምቷል። ከዛ አልፈው አብርሽና ነፂ በአካል ተገናኝተዋል። ታዲያ አብርሽ በአካል ነፂን ያገኝበት ዋነኛው ምክንያት አሁን ያለበትን ህይወት ሊያስረዳት ወደ በፊት ህይወቱም እንደማይመለስ ገልጾ ተናግሮ ነበር። ከዚህ ጋር በተያዘ አብርሽና ነፂ መገናኘታቸውን ምክንያት በማድረግ ሩታ እሳት ለብሳ እሳት ጎርሳ አብርሽን በጥፊ ስትመታው ተመልክተናል። እኔ እናንተ አብረን ሆነን ልናገኛት ነበር ያቀር ነው። ምን አስበህ ነው ብቻን ሄደህ ያገኘሃት? ለብቻችሁ የምትሰሩት ነገር አለ ወይ ብትል ተሰምታለች። ብዙዎች በንግግሯ ተደንቀዋል። ሩታ አሁን ላይ እውነት አላት፣ እንዴት ሄደህ ብቻህን ታገኛታለህ ሲሉ ተሰምተዋል። በሌላ በኩል ደግሞ የአብርሽ ደጋፊ ነን ያሉ ግለሰቦች የሱንም እውነት ስሙት፣ ሄዱ ያደረገው ነገር ምንም የለም፣ እባካችሁ አብርሽን አትውረዱበት እያሉ ይገኛሉ። ይህንን አስመልክቶ ነው ታዲያ በሆነ የቲክቶክ አካውንት ላይ የተለያዩ ግለሰቦች ገብተው ይወያያሉ አብርሽና ሩታን በተመለከተ የተለያዩ ሰሞነኛ ቪዲዮዎቻቸው ላይ መነጋገሪያ ነገርን እየወሰዱ የሚጮቱ ጓደኛሞች ነበሩ። ታዲያ አሁን ላይ ደግሞ ግማሾቹ በአብርሃም በኩል ሆነው ግማሾቹ በሩታ በኩል ሆነው ድጋፍ እያሳዩ ይገኛሉ። ከዛም አልፈው አንደኛው ሌላኛውን ግሩፕ ደጋፊ የሆነውን ሰው አንላቀቅም፣ እስከ መጨረሻውም አጠፋቸዋለሁ ሁሉ እያሉ እየተዛዛቱ ይገኛሉ። ትንሽ ጉዳዩ ያስፈራል። እባካችሁ ይሄን ነገር ሰከን ባለ ሁኔታም ፍቱት ሲሉ ብዙዎች ተደምጠዋል። እነዚህ ጓደኛሞች ግማሹ የአብርሃም ሆነዋል፣ ግብራሹ የሩታ ደጋፊ ሆነዋል። በመካከላቸው ትልቅ ክፍተት ነው የፈጠረው። ታዲያ እነዚህ የቲክቶክ ጓደኛሞች ከዛም አልፎ ነው እየተዛዛቱ የተገኙት ማለት ነው። ብዙዎች ነው በዚህ ሁኔታ ተደናግጠዋል ማለት ነው። አብርሽና ሩታ መስማማታቸው አይቀርም፣ እባካችሁ እናንተ ግን ወደማይሆን ጦስና ወደማይሆን ዛቻ ውስጥ አትግቡ እያሉ ብዙዎች እየተናገሯቸው የሚገኘው ማለት ነው። ሌላ እንግዲህ አብርሽና ነፂ በተገናኙበት ቪዲዮ ብዙ ሀሳብ ብዙ አስተያየት ተነስቷል ከዛ ውስጥ ግን በጣም ብዙዎችን ካስገረመው እንዲሁም ካነጋገረው ዋነኛው ምን ነበረ ነፂ አፋ አውጥታ እንግዲህ የተናገረችው ነገር አለ አብርሽ ምን እንዳረግ ነው አሁን የፈለግሽው ግልጽ ሆነሽ ንገሪን ሲላት ነበረ ነፂ ያለችው ምንድ ነው አሁን የሰጠኝን ደስታ አሁን ከአንተ ጋር ያለሁበትን ሰላም እጅግ አብዝቼ እወደዋለሁ እባክ ይሄ ደስታ እንዲቀጥል ነው የምፈልገው ስትል ተሰምታለች ብዙዎች በዚህ ንግግሯ ይህ ግለሰብ ከሩታ ጋር አዲስ ፍቅር ላይ እንደሚገኝ ይታወቃል ሩታ የተለያዩ የህይወት ጉዞዎችን እንደጀመረም ይታወቃል ሩታ እርጉዝ መሆኗንም ተሰምቷል ምን አስባ ነው ታዲያ እንግዲህ የሁሉ ነገር ባለበት ሁኔታ ከእሷ ጋር አዲስ ፍቅርን ሀብሎ እንዲጀምር አስባ ነው ይህንን ደስታዬን አትንጠቀኝ ያለችው በማለት ነፂንም የሚናገሩ ሰዎች አሉ ታዲያ በዛም አለ በዚህ ሩታ ከሰሞኑ በነበረው ሁኔታ እርግዝናውም ይመስለኛል ትንሽ ነጭናጫ ሆና ነበረ ቶሎ የከፋት ነበር የተለያዩ ስድቦችን የተለያዩ ነገሮችንም እንግዲህ አብረሽን ስትናገረው ተመልክተን ነበር ዛሬ ላይ ግን ህዝቡ ለእሷ ነው የቆመው ምንም ቢሆን ያው ማኩረፏ መቀየሟ አይቀርም አንተ እንዴት የድሮ ፍቅረኛህን ብቻን ሄደ ታገኛለህ ይህን ቪዲዮ ስታየው ምን ይሰማታል ብለህም እኮ ቀድመህ ማሰብ ነበረብህ ብለው ነው ብዙዎች አብርሽን የተናገሩት ታዲያ ሩታ እሳት ለብሳ እሳት ጎርሳ በሁኔታውም ተናዳ እጇን አንስታ በጥፊ አብርሽን መትታዋለች ማለት ነው። እንደዚህ ሲደራረጉ የእውነት አይተናናቅም ነበረ። ብዙዎች አሁን ባለው ሁኔታ እየደነገጡ ነው የሚገኘው። ጉዳዩ እንግዲህ ጋሽዬ እንዲመጡ ጋሽዬ በመሀል ገብተው እንዲያረጋጉ እየተፈለገ ይገኛል። ይሁን እንጂ ጋሽዬ ምንም አይነት ነገር የተናገሩት የለም። የሩታ እናትም በሌላ በኩል ምንም አሁን ላይ እየተናገሩ ያሉት ነገር የለም። ጠቅላላ ባለመልኩ ግን ልጃቸው እርጉዝ መሆኗን አስመልክቶ ፈጣሪ አምላክ የልጄን ልጅ እንዳይ ይርዳኝ፣ ልጄንም ለማቀፍ ይርዳኝ፣ በተለይ ደግሞ የመጨረሻዋ ልጄ የሆነችው የሩታዬን ልጅ ለመታቀፍ ፈጣሪ አምላክ ይርዳኝ ሲሉ ነው የተሰሙት። ብዙዎች በንግግራቸው በሩታናት ባስተላለፉት መልእክት እርግዝናው እውነት ነው፣ እነዚህ ግለሰቦች ህይወታቸውም የእውነት ይመስላል። ለምንድን ነው በዚህ ያህል ደረጃ ግን ሚዲያ እየወጡ በመሀከላቸው በፍቅራቸው በትዳራቸው ላይ ክፍተቱ እንዲሰፋ ሌላም ሰው ጣል ቃል የገባ እንዲናገር የሚፈቅዱት ሲሉ ተሰምተዋል። ሌሎች ደግሞ አሁን ድረስ ይህ ጉዳይ ፕራንክ ሊሆን ይችላል፣ እርግዝናውም የውሸት ድራማ ሊሆን ይችላል። በተለይ ነፂ ያለችው ነገር ትክክል ሊሆን ይችላል። ሁሉ ነገር ከሩታ ጋር የነበረው የዩቲዩብ ስራ ነውን ብላ ጠቆም አድርጋ ተናግራለች። እውነታ ሊኖራት ይችላል። ይሁን እንጂ እውነታ ባይኖራት ኖሮ አብርሽና ሩታ በመካከላቸው ምንም አይነት ክፍተትን ለመፍጠር አይፈልጉም ነበር ሲሉም የተሰሙ አሉ። በዛም አለ በዚህ ግን ዛሬ ይዘንላቸው የመጣ ነው ብዙዎችን ካነጋገረው ጉዳይ በተለይ ደግሞ በአረብ ሀገር የሚገኙ እህቶቻችን በቲክቶክ ላይቭ ላይ በነበራቸው ቆይታ በተለይ የአብርሽና የሩታ የሁለቱም ወዳጅ አድናቂ የሆኑ ግለሰቦች በሰሞነኛው ጉዳይ ለሁለት ተከፍለው እርስ በርስም እየተዛዛቱ ይገኛሉ። የሩታን ፎቶ የሚዘቀዝቁትን እንግዲህ የሩታ ደጋፊ የሆኑ ሰዎች በጣም እየተናገሩ ነው የሚገኘው። አብርሽን አብርሽ እሱ ነው ብዙ ነገር ያረጋት እሱ ነው የጎዳት፣ ማርገዟን አይቶ እሱ ነው ዛሬ ላይ እንደዚህ የሚጮትባት ሲሉ ተሰምተዋል። በሌላ በኩል ደግሞ አብርሽን የዘቀዘቁትን ደግሞ የአብርሽ ደጋፊዎች ተመልክተው ምንም ነገር አብርሽን መንካት መዘቅዘቅ አትችሉም፣ አሁንም ቢሆን ክብር አለው ለባለቤቱ አሁንም ቢሆን ደጋግሞ ተናግሯል። በትዳር ውስጥ እያለ ምንም አይነት የወሰለተውም ነገር የለም፣ ያለ ስሙ ስም አትስጡት፣ እጅግ የተከበረ ልጅ ነው በማለት ጭምር ለአብርሃም ሽንጣቸውን ገትረው የእውነትም እየተከራከሩ እየተሰዳደቡ ይገኛሉ ማለት ነው። እንግዲህ የአብርሽና ሩታ ይህንን ጉዳይ በተለይ ቲክቶክ ላይ ያለው ጦርነት ተመልክተው እንደው ለደጋፊዎቻቸው ለወዳጆቻቸው ሲሉ ጉዳዩን ለማረጋጋት ቢሞክሩ የእውነት ጥሩ ነው ብለን ነው የምናስበው። ምክንያቱም የቅርብ የሆኑ ጓደኛሞች ነው በሁለቱ ጉዳይ ሳይድ ሳይድ ይዘው እየተፋጩ እየተሰዳደቡ የሚገኘው ማለት ነው። በቀጣይ ምን አይነት ቪዲዮ ይዘውልን እንደሚመጡ አብረን የምንመለከተው ጉዳይ ይሆናል። ለዛሬ ግን ይዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።